الرحمن <سؤال> الرحيم በጣም የገረመኝ ነገር ለማካፈል ነው የመጣሁት። እሱ ምንድነው ቤተል አካባቢ ወክ ያደረግኩ ነበርና ሰዎች በብዛት ተሰብስበው አይቼ ነበር። ምንድነው ብዬ ስጠይቅ ቤተክርስቲያን ቦታ የኦርቶዶክስ ቤተ እምነት ተሰጥቶ ነው። እዚያ አካባቢ አሉ ተቋም መስጂድ አካባቢ እና አንዳንድ ወጣቶች በጣም ስሜታዊ ሆነው እንዴት እንዲሆናል ምናምን በሚል ነበር የታዘብኩትና እኛ በመሰረቱ ከማንም እምነት ጋር በተለይ ከኦርቶዶክስ ጋር ኢትዮጵያ ውስጥ በጉርብትና የኖርን ህዝቦች ነን። ይሄ የጸብ እንትን ሊሆን አይችልም። መንግስት አምኖ ከሰጠ ርቀቱን የጠበቀ ከሆነ ተቻችሎ ረብሻ ሳይፈጠር መኖር የተሻለ መሆኑን እናምናለን። ብዙ ሙስሊሞች ማለት ነው፣ ብዙሃኑ በዚህ ላይ ያለ ነው። በጉርብትና ኖረናል። ዞሮ ምንድን ነው እኔ መልእክቴ፣ በጣም የሚያሳዝነኝ እንዶ ቢሮ ውስጥ ያሉ ሰዎች ምን አለ ሙስሊሙ ስሜታዊ እንዳይሆን ሙስሊሙ ተጎድቻለሁ የሚል ስሜት ለብዙ አመታት መጨቆኑ ይታወቃል ለረጅም አመታት ማለት ነውና ያንን ከዛ ሀሳብ እንዲወጣ ቢያንስ የቻሉትን ማድረግ ያቃታቸው ለምንድን ነው ማለት ቢሮ ላይ ቁጭ ብሎ ማገልገል እየቻለ በፍትሐዊነት ፍትሐዊነትን ለምን ያጣል ሚዛን ለምን ያጣሉ ለምሳሌ አሁን ቤተ እምነቶች ሲሰጡ ቤተ እምነት ለማንኛውም ሰው ሊሰጥ ይገባል። ለማንኛውም እምነት ማለት ነው። ይሄ የኔም አስተሳሰብ ነው። ግን ምንድነው ሙስሊሞች በብዛት እኔ የምጠቅሳቸው ቦታዎች አሉ። ለምሳሌ ውሃ ታንከር በኩል በተሻግሮ ባለው መደዳ ብዙ ሰዎች ፊርማ አሰባስበው ሲሰቃዩ፣ ቤተል አካባቢ ማለት ነው። መስገጃ ቦታ ተቋመ ሲል በጣም ይርቃቸዋል። ያን እንኳን አይደለም ፈጅር ላይ መሄድ ቀን እንኳን ለመሄድ የሚቸገሩ ሰዎች ናቸው። በጣም ሩቅ ነው መንገዱ ለምታውቁት ሰዎች፣ ያን ሁሉ መሄድ ተቸግረው ሲጠይቁ አውቃለው። ያ እንኳን እልባት አላገኝም። ለስንት አመት ጠይቀው አልተሰጣቸውም። ፎቅ ላይ ነው የሚሰግዱት እስከ ዛሬ ድረስ ማለት ነው እና ዜጋ እስከሆኑ ድረስ ለምንድ ነው የማይሰጣቸው? ቢሮ ላይ ያሉ ሰዎች ለምንድ ነው ጽንፍ የሚረግጡት? ለምንድነው ነው በዚህ ደረጃ ሙስሊሙን የማግለል ስሜት የሚያሳዩት የሚያንጸባርቁት? ህዝብን ለማገልገል እስከ ገቡ ድረስ ማለት ነው እና ሰዎች የሚሰግዱበት ቦታ የአካባቢው ነዋሪ ሙስሊም ሆኖ ብዙሃኑ መስገጃ ቦታ አጥቶ እየጠየቀ ሳይሰጠው ሌላ እምነቶች መሰጠቱን አይደለም፣ እኛ ቅር የሚያሰኘን ግን ሌላ እምነቶች አራት አምስት መጥቀስ እንችላለን። መጥተው በሳምንት ዝግ ነው፣ እሁድ ብቻ መጥተው ፕሮግራማቸውን ጨርሰው በመኪና መጥተው ከሌላ ሰፈር ፕሮግራም አካሂደው ሲመለሱ እናያለን። አካባቢው ላይ ነዋሪ ሳይኖር ማለት ነው እና በዚህ ደረጃ ተትረፍርፎ የሚሰጥ ከሆነ እኛ ደግሞ አካባቢው ላይ ሙስሊሞች እያሉ መስገጃ አጥተናል እያሉ ቤት ስገዱ ነው ወይ የምንላቸው ላቸው በሂጃቡም ተረግጠን ሂጃብ ሴቶቻችሁ እንዳይለብሱ ተብለን ከትምህርት ቤት እየታቀብን ትምህርት እንዳይማሩ እየተደረጉ፣ እንዴ ለምንድነው ይሄን ያክል በዚህ ደረጃ የሚካሄደው? አንድ ሀገር ላይ የኖርን ሀገራችን የጋራ ሆና እያለች ለምን ይሄን እናደርጋለን? እኔ መንግስትንም ደግሞ ደሞ ለምንድነው እንደዚህ አይነት በትክክል ስራቸውን የማያካሄዱ በፍትሐዊነት ህጋዊ አግባብ ጠብቀው ለሚመጡ ሰዎች የማያስተናግዱትን ለምንድን ነው ከስራ የማያባረራቸው? ምን ይሰራሉ? ህዝብ ካልካደሙ ደግሞ ህዝብን መስተንግዶ ካልሰጡ በቂ አገልግሎት ካልሰጡ በማግስቱ ነው መባረር ያለባቸው። ለምን ለግምገማ ኮ የተወሰነ አንድ ኮ ማሳያ፣ ሁለት ማሳያ ኮ በቂ ኮ ነው። እና መንግስት ለምንድን ነው በዚህ ደረጃ ሙስሊሙን ቸል ያለው? ብዙ ስኬቶች አንጻራዊ አንጻራዊ የምናያለን እኛ ስኬቶች የምንላቸው ነገሮች አሉ፣ ግን አሁንም ደግሞ ያልተስተካከሉ ነገሮች አሉ። እነዛን ለማስተካከል መጅሊሱ ራሱ ጥረት ማድረግ አለበት። መጅሊሱ ጥሩ ስራ እየሰራ ነው። ለምርጫ እያደረገ ያለው ዝግጅት በጣም የሚያስደስትና ሙስሊሙ ተስፋ ሊጥልበት የሚገባ ነው። ሂደቱን በደንብ አይቸዋለሁ። በጣም አስደሳች ነው። በጣም አስደስቶኛል። አላህ ደግሞ የተሻለ ያደረገው፣ የተሻለውን አላህ ነው የሚያውቀው። የተሻለ አላህ ያርገው ማለትም ጥረት እያደረጉ ነው በዚህ ረገድ እና ስኬቶች የሚመስሉ ነገሮች እናያለን። አሉ በትክክልም አዎ በዚህ በዚህ መንግስት እኛ እውቅና ያገኘ ነው እንደ እምነት ማለት ነው አልহামዱሊላሂ ረቢል ከዛም ከዛ መንግስት እና መሰገናለን ካላህ ቀጥሎ ማለት ነው ግን ምንድነው አሁንም ደግሞ የሚቀሩ ነገሮች መስተካከል አለባቸው መስተካከል አለባቸው ከአሁን በኋላ ጠቅላይ ሚኒስተራችንም እንደተናገሩት ሁለተኛ ዜጋ የለም ተብሏል ሁለተኛ ዜጋ የለም ከሆነ አሁንም በዛ ደረጃ ህገ መንግስት ነው ሽፋን የሚደረገው ይባላል። ህገ መንግስት እንደዛ እኮ አይነት ህገ መንግስት ካለኮ ሂጃብ የሚከለክል እያንሻፈፉ ህግ አስፈጻሚዎች የሚያንሻፈፉት ከሆነና በትክክል የማያስፈጽሙ ከሆነ እነሱን መጠየቅ ነው ተጠያቂ ማድረግ ነው እንዳልነው ከስራ ማገድ ነው። ካልሆነ ደግሞ ህግ የሚስተካከል ህግ ካለ ደግሞ ለምንድን ነው ሰዎችን ፍትህ የማይሰጥ ህግ የሚስተካከልበትን መንገድ ማስተካከል ነው እና እኔ ባካችሁ በፍትህ እንቁም ስልጣን ቦታ ላይ ያለን ሙስሊሞችም እንደዚሁ ረጋ ባለ ሰከን ባለ መንገድ መጅሊሳችን ጎን ሁነን እስላማዊ ግዴታችንን መወጣት አለብን ተሰባስበን ዲናችንን ማስከበር ተሰባስበን ሰላማዊ በሆነ መንገድ መስጂዶች መስጂድ ያጡ አካባቢዎች በተለይ ወደ መሀል ከተማ ከጦር ኃይሎች እና ወደ ሲኤምሲ ባለው መንገድ በጣም ብዙ ሙስሊም እያለ መስጅድ የሌለባቸው በኪሎ ሜትሮች ሂዶ መስጅድ የማይገኘባቸው ቦታዎች አሉ። ወደ ሳሚት፣ ሲኤምሲ መሰል፣ ወደ ቃሊቲ መስመር እንደዚሁ እነዛ ቦታ ላይ መስጅድ እንዲሰጡ ያለመሰሰት ነው መስጠት ያለባቸው። እንዴ ህዝብን ለማገልገል እኮ ነው የተቀመጡት። እዛ ቦታ የተቀመጡ ሰዎች ህዝብን ለማገልገል ነው፣ ማገልገል አለባቸው። በቃ ቅን ሆነው ማለት ነው። ደሞዝ የሚከፈላቸው ለዚሁ ነው፣ ህዝብን እንዲያገለግሉ ነው። ይሄን ለማለት ነው።